ፍቅር ሁላችንም የምናውቀው ሁላችንም የምንፈልገው ወይም ሁላችንም ተሰብከን ያደግነው ምድር ላይ አሉ ከሚባሉ ኃይላት ወይም አሉ ከሚባሉ ፍላጎቶች ውስጥ ቁንጮ የሆነ ሁሉም የሚተርኩለት ሁሉም የሚያወሩለት እንግዲህ በጣም ፌመስ የሆነ ኮንሴፕት ነው። ምድር ላይ ብቻ ፍቅር ፍቅር የሚባል አፕታይት አለው። ሰው ልጅ የፍቅር ፍላጎት፣ የፍቅር ረሃብ አለው። ሰው ፍቅር ማለት ተቀባይነት ማለት ነው። እንደሆንከው እንደሆንሽው ምንም ሳትጨምሪ ሳትቀንሺ ተቀባይነት ማግኘት። ሌላ ፍጥረት ተውት። ፈጣሪ ከተቀበላችሁ፣ ፈጣሪ ከወደዳችሁ፣ በፈጣሪ ከተወደዳችሁ ምንድን ነው የምትፈልገው? ምን አይነት ጥጋብ እንደሆነ ታውቃለህ። በፈጣሪ መወደድ ማለት ትልቋለ ንግግር አይደለም፣ መወደድ ነው፣ ኤነርጂ ነው። መጠላትን ያቀ የለሰው መጠላት ያማል፣ አለ ይሰማል፣ ይቆስላል። ቶ አለው ለ ቁስል አለ ወይም ህመም አለው ይሰማል መወደድ እንዴት ደስ እንደሚኮስ ለማጠቁ ነው እና አለ። ስለዚህ አሁን ግን ለፍቅር ብሎ ሰው ግን ብዙ አፕታይት ፈጥሯል። ፍቅርን ለማግኘት ተወዳጅነትን ለማግኘት ብዙ ነገር ያደርጋል። አንድ ጠብ የሌለት ፍቅር የለም። ወይም አሁንም እንደለፋ ነው ያን ነገር ለማግኘት። በተፈጥሮ ግን አለ ፍቅር በተፈጥሮ ፈጣሪ የሰጠው ለፍጥረቱ በየ በየጊዜው እንደ ፍጥረትነት ማንነቱ የሚሰጠው የፍቅር ወንዝ ግን አለው፣ ወይም የፍቅር ጥጋብ አለው። ስለዚህ ይህን የፍቅር ጥጋብ ሰውን መቃምጥቶ እዛ መስመር ላይ ከቶ ከዛ ጋር መገናኘት ነው ጥጋቡ። በተፈጥሮ ስትጠግብ ነው የምታውቀው፣ ስትደርስ ነው የምታውቀው ነገር አሁን ላነሳላችሁ የምፈልገው እንዲገባችሁም፣ ወይም ዛሬ ፍቅርን የሚያነሳውበት ምክንያት ምድር ላይ እንዲህ እንደተባለው ፍቅር በአይነት ተከፋፍሎ በብዙ ክላሲፊኬሽን በብዙ አይነት ትርጓሜ እንደተቀመጠው ቢገኝ ጥሩ ነበር፣ አንዱም ቢገኝ፣ ምክንያቱም ፍቅር ፍላጎት ስለሆነ ረሃብ ስለሆነ ምግብም ደግሞ ማለት ነው። ተገኝቶ የተበላው የበላው አካል ሲበላው ስለሚጠግብ በጥጋቡም ስለሚያቀው ጥሩ ነበር ግን እንዲህ ሁሉ ተከፋፍሎ ራሱ ሁላችን ግን ፍቅር ፈላጊዎች ሁላችን ማንም ሰው ምድር ላይ ያለ ሰው እኛ ከምንለው ከእኛ ውጭ ወይም ከዚህ መንገድ ውጪ ፍቅርን የሚያቅ ከፍቅር ጋር ግንኙነት ያደረገ ቢያፈቀረም የተፈቀረም የለም። ምክንያቱም ፍቅር ግን የሚኖር እንጂ የሚገለጽ አይደለም። ወይም ምድር ላይ በጣም የታጣ ኮሞዲቲ ነው። ሁሉም ሰው ይፈልገዋል፣ ሁሉም ሰው ያስፈልገዋል። ምክንያቱም ፍጥረታዊ ማንነታችን ነው፣ የፍጥረትነት መሰረት ነው። ከሁሉም በፍጥረት ዓለም ውስጥ ከምንገናኛቸው አካላት ጋር በሙሉ የምናደርግበት መግባቢያ ቋንቋችን ራሱ ፍቅር ነው። በጣም በጣም ምቹ መኖሪያ ነው ፍቅር ማለት ምክንያቱም ምንድን ነው? አንድ ነገር በፍቅር መሰረትነት በፍቅር ጉልበት በፍቅር ኃይለኝነት ወይም በፍቅር ድባብ ውስጥ ሆኖ ስናደርገውና ግዴታ ሆኖ ከጥላቻ ተነስተን ለአንድ ነገር ውጤት ተብሎ ወይ ስለሆነ ነገር ጥቅም ተብሎ ሲደረግ እንትኑ ኑሮ ይለያያል፣ ህያውነቱ ይለያያል፣ ከዛ ነገር ጋር የሚኖረን መስተጋብርም ይለያያል፣ ውጤቱም ይለያያል። ምንም ብዬም ነገራችሁ ሴንስ ለማድረግ ይገብዳቸዋል። ለምሳሌ እንዲህ ስል አንዳንድ አእምሮች ማስረዳ ስላልቻልክ ነው ወይም አንድ ነገር ሳትነግረንማ እንዲህ ስላልከን ብቻ ለምን ተቀብለን እመጣለሁ? አንድ ነገር ብቻ ልጠይቀው፣ እንዲህ የሚለን አእምሮ ለምሳሌ ምድር ላይ ካሉ ከለሮች ውጪ ከለር አለ? ሌላ ቦታ ምድር ውስጥ ካሉ ከለሮች በምንም አንጻር ምጥጥራዊ የሆነ መገለጫ ሊሰጠው ማይችል ከለር አለ? ምን ብዬ ነው በነገሰዛ ከለ አለ ብዬ ነግራለ ልሲ ሎሚሲ ሎሚ ደሞ አስቻንስ ይሄው እናከለሩ ብዬ ማሳየው እንዲህ ያለ ነገር ነው ልዩነቱ ስለዚህ አሁን ምድር የምታውቀው ፍቅር እኮ በጣም ብዙ አይነት ቅርጽ አለው ብዙ አይነት ወቀሳ አለው ብዙ አይነት ቅሬታ አለው መጨረሻው እኮ የ ፍቅር እኮ ምድር የምታውቀው ፍቅር እኮ መጨረሻ መገለጫ እኮ መስዋዕትነት እንዲህ ለሚያውቅ አእምሮ ወይም እንዲህ ለሚያውቅ ሰው እኔም አውቀውን ፍቅር እንዴት አድርጌ ነው የምገልጸው አምጥቱ ምንክር ነች ግን አለ ነው ጠግቤ ነው የማወራው እሱ ደግሞ መጥቶ አይቶ ነው እንጂ የሚቻለው ገምግሞ አይደለም ወይ በደጅ ከደጅ ሆኖ ነገሩን ታዝቦ አይደለም ፀሐይን መሞቅ የሚቻለው ሞቆ ነው እንጂ ስለ ፀሐይ ዲስክራይብ ተደርጎ ለፀሐይ እኮ እንዲ ፎቶኗ እንዲሆኑ የሙቀት ኤነርጂው የሚሆነው ይሄን ያክል ፐርሰንት ነው ምናምን ተብሎ አይደለም ሞቆ ነው አክቹአሊ ከነገር ይዮ ጋር ኮንታክት አድርጎ ነው ምድር የምታውቀው ፍቅር በረም ስሙኝ በግለሰብ ደረጃ ፍቅር የሚባለው ስሜት ላይ ስለሆነ የሚንጸባረቀው እንግዲህ ሁሉም ሰው በግል በራሱ በራሱ ስሜት ፍቅርን ስለሚያውቀው ሁሉም ሁሉም የሰው ፍቅር ታሪኩን ብትሰሙት፣ አንድ ሰው እህ ብላችሁ ስለ ፍቅር ታሪኩ ቢያወራችሁ፣ ሁሉም ፍቅር ክስ ያለው ፍቅር ነው። ሁሉም ሰው ሁሉም ሰው ስሜቱ ላይ ሄዳችሁ ብታዩት፣ ሁሉም ስሜቱ ላይ ያለው ክስ ከሚወዳቸው ሰዎች ጋር ባለው መስተጋብር ወይም ባለው ግንኙነት የደረሰበትን ነገር ነው እንደ ክስ የሚያቀርበው። ሁሉም የፍቅር ዘፈኖች ብትሰማቸው ወቀሳ ናቸው። ሁሉ እንዲህ ብዬህ እንዲ ወድጅህ እንዲአድርጌ እንዲያድርገ እንዲያምኝ እንዲያርገኝ እንዲያርገሽኝ ሁሉም ወቀሳ ነው። ስለዚህ ምድር የምታቀው ፍቅር ክስ ያለበት ወቀሳ ያለበት አጥጋቢ ያልሆነ ሁሉም ምድር ላይ ያለው ፍቅር ፍቅር ተብሎ የበላ ነው። ሁሉም የፍቅር አይነት ነው የምላቸው፣ ቀደም ያልኳችሁ ምድር ከፋፍላ የምታውቃቸውን ፍቅር ካቴጎሪክሊ ያስቀመጣቻቸውን ፍቅር ማንሱ እና ማለት ነው፣ ሁሉም ፍቅር ቅሬት ያለባቸው ናቸው። ቅር የሚሉ ናቸው። ቃር የሚያመጡ ናቸው። ቃር ማለት እንደ ሴስ ምንድን ነው እንግዲህ፣ አንድ ነገር በልታችሁት ወይ አልተስማማችሁ፣ በጣም ስላልተስማማችሁ ሆዳችሁ ኤክስፔል አያደርገውም ነገር እየሆነ አያወጣውም፣ ወይ ያስመልሳችሁ፣ ወይም ደግሞ ተስማምቷችሁ ደግሞ ሰውነት ሆኗችሁ ደግሞ ኮንፈርት አይሰጣችሁም። ስለዚህ ቃር ማለት ምንድን ነው እንግዲህ፣ የሚረብሽ ነገር ማለት ነው። እንዲያውም ጭራሽ ቃር ከያዘው አንድ ሰው ያንን ራሱ ያን ምጋቦች የሚያስተናግድበትንም ማስተናገጃ ቦታውንም ራሱ ያበላሻል ማለት ነው። ስለዚህ ምድር ላይ ያለው ፍቅር በሙሉ ቅሬታ ያለበት ቃራም የሆነ ነገር ነው። ሁሉ ሁሉም ፍቅር ምድር ላይ ያለው እንዲያውም በጣም ከሚገርመኝ ነገር ማለት ነው የምድር የመጨረሻው የፍቅር መገለጫ ተብሎ የተገለጠበት መገለጫ መስዋዕትነት መሆኑ በጣም ይገርመኛል። ሞት ፍቅርን ሲገልጽ በጣም ነው የሚገርመኝ። በጣም ማለት መስዋዕትነት ማለት ሞት ስለሆነ ሰው ስሜት ላይ ብዙ አይነት ስሜቶች ይንጸባረቃሉ። ብዙ አይነት ስሜቶች አሉ። ሁሉም ስሜቶች ግን ሰውየው በተጨባጭ ሲያያቸው በተጨባጭ ነገሮቹ ጋር ሲደርስ ጉም ናቸው ወይም ሰውየው ስላመንላቸው ወይም ሰውየውን ስላሳመኑት ነው እንጂ ለምሳሌ እንደ ፍቅር ያሉት ስሜቶች ልክ እንደዚህ አይነት ይሄ በሙዚቃ አቃጠሪነት ወይም በሙዚቃ ለነገሩ አጨብጫቢነት ሰውየው ፍቅር ፍቅር ወይም ሴትየዋ ፍቅር ፍቅር ይሰማትና በአእምሮ መሰበክም በአእምሮ ብዙ መጨቅጨቅም ፍቅር ፍቅር ይሰማትና ወይም ፍቅር ፍቅር ይሰማውና ሰውየው ነገር እየወጋ በተጨባጭ ሲደረስ እንዲያውም ፍቅሩ ቃር፣ ፍቅሩ ቅሬታ፣ ፍቅሩ ጥላቻ የሚያመጣ ሆኖ ያገኘዋል። ስሜት ማለት እና ስሜት በጣም በጣም በጣም ሞኝ ተስፈኛ ነው። የሰው ስሜት በብዙ ውሸት ደግሞ ደጋግሞ የተዋሸ ደግሞ ደጋግሞ ነገሩን የሚመኝ ንግ ትናንትና እንደዛ ተስፋ አድርጎ እዛ ያን ነገር አገኝበታለሁ ብሎ የሄደበት ቦታ ላይ ነገሩን አቶት እያለ ዛሬም፣ ነገም፣ ከነገ ወዲያም ደግሞ ደጋግሞ ስለሚዋሽ ከዛ ውሸት መውጣት ራሱን ስለማይችል ነው እንጂ ወይም የሚወጣባት አማራጭ አሁን እኛ እስክንመጣ ድረስ ስላላገኘ ነው እንጂ። እንዴት ነው ትናንትና የተሰበከው ነገር፣ ትላንትና የተመኘው፣ ትላንትና ዊሽ ያረከው፣ ትናንትና ተስፋ አድርገ ሄደ ያጣኸው? እንዲያውም ስሜት ፈልጎ ሄዶ የፈለገውን ሳያገኝ ቀርቶ፣ በተቃራኒ ግን ሌላ የስሜት እሳት ወይም ሌላ የስሜቱ ላይ ጠባሳን የሚጥል ወይም ራሱን የሚጎዳ ነገር አትርፎ በመጣበት ነገም ግን እሱን ያደርጋል። ከቱም በጣም በጣም በቀረቤታ ውሸት ይዋሸዋል። እንዲያውም በጣም ከተፈቀረ አንድ ሰው ይፈራል፣ ውሸት ይመስለዋል። ምክንያቱም ከራሱ ጋር ስለሚኖር ብዙ ጊዜ የሚያጠፋው ከራሱ ጋር ስለሆነ ራሱን ስለሚያውቀው እየተታለለ ይመስለዋል ያጭበረበሩት ይመስለዋል። ምክንያቱም የለማ ምክንያቱም እሱ እንደዛ የሚያፈቅረው ካላገኘ እሱ ደግሞ እንደዛ ተፈቃሪ መሆኑን ያቅተዋል ማለት ነው። በአጭሩ ራሱን የማያፈቅር በሌላ መፈቀርን መቀበል ያቅተዋል፣ ሌላም ማፍቀርን ይከብደዋል። ምክንያቱም ፍቅር አንተ ጋ ነው የሚጀምረው። ፍላጎቱ ካለ መጀመሪያ የሚጀምረው ማፍቀር ነው ማፍቀር ነው የሚያጨው ከውስጥና ሰው ሊያፈቅር ሄዶ ደግሞ ሁሉም ሰው ነው የተጎዳው። ሁሉም ሰው ቀደም እንዳልኳችሁ ሁሉም ሰው በፍቅር መሆኑ ወይም በፍቅር ሂደት ውስጥ ማለት ነው። ሁሉም ሰው ክስ አለው፣ ሁሉም ሰው ወቀስ አለበት። ተወቃሽም ወቃሽም ነው ማለት ነው። ሁሉም ሰው ቅሬት አለበት። እንዲያውም ጭራሽ ቅድም እንዳልኳችሁ ትልቁ ብቻ ምድር ላይ ያለው ትልቁ ፍቅር መስዋዕትነት ነው። ቀደም እንዳየ ነው ማለት ነው። ግን አንድ ሰው እንኳን ሌላን ሰው ላይ ያፈቅር ይቅርና ራሱ ራሱ መቀበል ያቃተው ነው። ሁሉም ሰው ራሱ በራሱ ሰው በራሱ አእምሮ በራሱ ስሜት በራሱ መሆን ራሱን ይጠላል። ሰው በቀለሉ ይሄን ሰው ተፈቀር ብትለው በጣም ይከብደዋል። ራሱ ኦሪጂናል ፍቅር ካላገኘው በስተቀር ይሄ ሰው ማፍቀርም አይችልም፣ መፈቀር አይችልም። ምክንያቱም ራሱን አይቀበልም። ራሱን ተቀብሎ አያቅ። እንደዚህ አይነት ነገር የለውም ወይም እሱ የተነገረው ፍቅር ፈልጎ ፈልጎ ስላጣ ውስጡም ደግሞ በብዙ ፍለጋ ውስጥ ብዙ ቁስል ያስተናገደ ስሜት ስላለው ከብዙ ጥንቃቄ፣ ብዙ መዘጋት ያለው አእምሮ ስላለው ይፈራል ሰው ከፍቅር ጋር ለመገናኘት እና ይሄ መሆኑ እራሱ ማለት ነው እንግዲህ የፍቅር ባለቤት እንኳን መጥቶ ሰውን ላገኘ ሲለው፣ እንግዲህ ሰው ከፍቅር በጣም ርቋል፣ ብዙ ርቋል። በጣም ብዙ ያለ ፍቅር ግን ማለት ነው ሰው ራስን ወደ መቀበል መምጣት አይችልም። ምክንያቱም የፍቅር ትርጓሚ ማለት ራስን መቀበል ልክ ፈጣሪ እንደሚቀበልህ አንተን እንደሚቀበልህ ራስን መቀበል ስለሆነ ፍቅርም የሚጀምረው ከራስ ስለሆነ አንተ ጋር ነው መጀመሪያ ፍቅር። ምድር ላይ የምናደርገውን ሁሉንም እንቅስቃሴ የምናደርገው ቅድም እንዳልኳችሁ የሚቀጥለውን ነገ የሚመጣውን ሰውዬ ለመውደድ ነው። አለልህ ያልነው የራሳችንን እኔ ነገ መሆኑን ልወድ አልነበር የሚሄደው። እንግዲህ ቀድሞ ወዳጅ ከመጣም ምን ታደረገዋል? ቀድሞ የሚያፈቅር መጣ፣ ተፈቅራለህ። በጉልበትም ትለያያለህ። በተቀበለኝ ልክም እንለያያለን። በተቀበለን ልክም እንለያያለን። ፈጣሪ ከተቀበለህ በኋላ ሌላ ተቀባይነት መፈለግ ሞኝነት ነው፣ ጅልነት ራሴንም እንደ ራሴ በራሴ ለመቀበል ወይ ይህን ነገር አድርጌ፣ ያንን ነገር አድርጌ፣ በዚህ ገብቼ፣ በዚህ ወጥቼ፣ ያን ውጤት አግኝቼ፣ ይሄን ሳክሰስ እንዲ እንዲህ ብዬም በየትኛውም መስፈርት ወይም ማዕቀፍ ከተፈቀርኩበት ፍቅር የሚበልጥ ሌላ ፍቅር ላይ ፍቅርም ደግሞ ምንጩ አንድ ስለሆነ ፍቅር ማንነት ስለሚጠይቅ አቅም ስለሚጠይቅ ኃይል ስለሆነ ፍቅር ምድር ላይ ብቻ አይደለም ያለው በፍጥረቱ ዓለም በሙሉ ከምድርም ውጭ በሆነው የፍጥረት ዓለም በሙሉ ስላለ ምንጩም አንዱ ስለሆነ አንዱ አፍቃሪ አንዱ ፈጣሪ ስለሆነ እኛ የምንላችሁ ነገር አሁን ዛሬ ፍቅርን ሳነሳ ማለት ነው ምድር የምታውቀው ፍቅር አለ። እኛ በልዩነት እናደርሳችኋለን ከምንላችሁ አንዱ መዳረሻ ይሄ ስለሆነ ወንድንም ሴትንም ይሄ ሰው ልጅ ከልጅነቱ ጀምሮ የሚፈልገው ትልቅ ጉድጓድ የሆነ ትልቅ ፍላጎት የሆነ ፍቅር ግን አግኝተን ለምኖሩ አለ አፍቃሪ ቤትም አልሄደም፣ ሄዶ አያውቅም ማለት እንዲያው ልንገራችሁ በቀላል ነው እንዲያው አእምሮ የራሱን እብደት ስላበደ ብዙ ርቀት ስለሄደ ነው እንጂ ሳንባን ፈጥሮ አየር ለፈጠረ ፈጣሪ ሳምባ አየር የሚፈልግ ስለሆነ ማለት ነው። ሆድን ፈጥሮ ለሆድ የሚሆን ብዙ አይነት ምግቦችን የፈጠረ ፈጣሪ፣ ለእያንዳንዱ በተለይ በአካል ላለን ፍጥረታዊ ማንነት የሚያስፈልጉ ግባቶችን የፈጠረ ፈጣሪ፣ በስሜት ላለን ወይም በሁለንተናችን ለሚኖረን የፍቅር ጥያቄ ወይም የፍቅር ፍላጎት ፍቅርን ሳይሰራ እኛን ድረሱበት ወይም ደግሞ አሳምኑኝ ኔ የሚል አይደለም አፍቅሮን የፈጠረን አፍቅሮ ነው የሚያኖር። እዛ መፈቀር ውስጥ ደስ የሚለው ነገር ልክ በፈጣሪ ስትፈቀር የእኛን አይነት ማንነት ይኖራል። ለምሳሌ ለምንድን ነው ይህን ነገር በነፃ የምናረገው በነፃ የምናስተምረው? ለምንድን ነው ለምንድን ነው እንደዚህ የዩትዩብ ቻናል ከፍተን በዩትዩብ ቻናል የምናወረው? በቃ ፍቅር ካገኘህ አንዱ የፍቅር ባህሪ ሼር ማድረግ ስለሆነ ሼር ማድረግ እንዲህ አይነት ነገር ስለሚፈጥርብህ በነፃ ነው የምታደረገው። ምክንያቱም በነፃ ነው ያገኘሁት ይህን ነገር በነፃ ነው ሰጠው። በጣም ደስ ብሎኝ ነው፣ ምክንያቱም ይሄ አፍቃሪ ለሁሉም ሰው ይገባል። እኔ ብቻ አይደለም፣ እኔ ብቻ ላደርገው ማለት ነው። ምክንያቱ እኔ ልክ በሳምባ የምትበቃኝ እኔ ሳምባ ያክል አየር እንደምተነፍሰው የፍጥረትነቴን ያክል ሙሉ ፍቅር አለኝ። የኔን ፍቅር ስለማትነኩ የራሳችሁን ነው የምትወስዱት፣ የራሳችሁን ነው የምትፈቅሩት። መንገድ ምን አደረሳችኋለን ወይም ተጉዘን እዚህ እንደርሳለን ከምንላችሁ አንዱ መዳረሻም ይሄ ነው። ስለዚህ ምድር ያጣችሁ ሁሉም ቦታ ግን ያላሰለሰ ፍለጋ ያለው ነገር ነው ይሄ ፍቅር የሚባለው ስለዚህ የሀገር ያልሆነ የሴትና የወንድ ያልሆነ ምንድን ነው? የትኛውም እናንተ የምትሉት የንዋይ ያልሆነ ወይ የቁሳቁስ ያልሆነ የፈጣሪ የሆነ ብቻ አንዱ የኛ ጥሪ የፍቅር ጥሪ ነው። ሙ ከዚህ የፍቅር ማዕድ ተቋደሱ፣ ለሁላችንም የሚበቃ ሁላችንም የሚያጠቅም ይውላችሁ ምድር ላይ ምንም ነገር ሲያደርግ አንድ ሰው የድርጊቱ መጨረሻ መቋጫ ራሱን እንዲቀበል ነው፣ ከራሱ ጋር እንዲስማማ ነው፣ ራሱን እንዲወድ አለ። የለም ምንም ነገር ብታደርግ ስላትወድ፣ ምንም ነገር ብታደርግ ራሽናቶች ድርጊቱም እንደዚህ ዓይነት ምላሽ አይሰጥም፣ ወይም እንደዚህ ዓይነት ምላሽ የመስጠት አቅምም የለውም። ይህንን ሊያደርግ የሚችል አንድ ብቸኛ የፍቅር ምንጭ የሆነ የፍቅር ባለቤት የሆነ ራሱ ፍቅር የሆነ አንዱ ፈጣሪ ብቻ ነው። ስለዚህ አንዱ መዳረሻችን አንዱ የጉዞ መዳረሻ የሚሆነው እንዲህ ወዳለ ፍቅር እንዲህ ወዳለ ምክንያቱም በጣም ከሚገርማቸው ነገር ፈጣሪና ፍጡር ምድር ላይ ካላቸው መግባቢያዎች ፍቅርን አያውቅም ሰው ሁሉም ሰው ሕግ ያውቃል በፈጣሪና በፍጥረት መካከል ወይም በሰው መካከል ሕግ እንደ መግባቢያ፣ መጽሐፍ እንደ መግባቢያ፣ ትዕዛዝ እንደ መግባቢያ በጣም ከሚገርመ ነገር መፈራትም ፍርሃትም እንደ መግባቢያ ሆኖ አይቻልም። እንዲያውም ትልቁ ጥበብ ጥበብ ሁሉ መጀመሪያ ፈጣሪ መፍራት ነው፣ ወይም እግዚአብሔር መፍራት ነው የሚልም አለ። እንደዛ አይደለም። አንድ ነገር ልንገራችሁ፣ ምድር በጣም በጣም በጣም በጣም ከተሰበከችው ውሸት አንዱ እግዚአብሔር መፍራት እንደ ጥበብ እንደ ጥበብ መጀመሪያ ሁላ ተብሎ እግዚአብሔር መፍራት ይባልና፣ እንኳን ምድር ያሉ የትኛውንም አይነት ፍርሃቸዎች ልፈራ ይቅርና እግዚአብሔር እግዚአብሔርን ግን ወደዋለሁ። ፈጣሪን ወደዋል። በጣም በጣም በፈጣሪ መወደድ ውስጥ ባገኘሁት መውደድ፣ በዛው ኃይል በተወደድኩበት ኃይል እዛው ላይ ባገኘሁት ትሩፋት ፈጣሪን ወዳለሁ እንጂ አልፈራ። የሚፈራ ነገር የለም። የምትፈሩት ነገር ከፍቅር የመነጨ አይደለም። ፍርሃት ካለ አንድ ነገር ፍቅር አያውቀውም ማለት ነው። እኔ ደግሞ ፈጣሪን ሳውቀው ፍቅር እንጂ የሚቀጣ አይደለም፣ የሚጎዳ አይደለም፣ የሚገድል አይደለም የሚበቀል አይደለም። የሚዋጋ አይደለም። እንዲህ ያለ ምንም አይቴ ሊፈራ የሚችል የትኛውን ማየት ባነት የለውም። የሚከበር የሚወደድ የሚሰገድለት እዛ የሚወደድ ነው። በጣም ፈጣሪ የሚፈራ አይደለም። ፈጣሪ የሚወደድ ነው። ሲወድ ነው ያየሁት፣ ሲያፈቅር ነው ያየሁት። ፍቅሩ በጣም ይመቻል፣ በጣም ይደላል፣ በጣም ያኖራል። ብዙ አቅም አለው። በጣም ውበትን ይሰጣል። እሺ ባጭሩ፣ እኔ ከኔ ጋር የተስማማኝ በፈጣሪ ፍቃድ፣ እኔ የተስማማሁት ከራሴ ጋር ራሴ የምወድበት መውደድ ራሱ የለኝም። እንዲህ መነሻ የለኝም። እንዲህ ብዬ ብድግ አድርጌ ይህን ስላደረኩ ያን ስለሆንኩ እንዲህ ስለሆንኩ እንዲህ ስለማገኝ እንዲህ የለኝም። ከአጠገቤ ካሉ ነገሮች ምንም ኮሌክት ማድረገው ነገር የለም። አንድ ጥግብ ያለ ቦታ አለ፣ ጥግብ ያለ ረሃብም አለኝ። ፍቅሬ አንዴ ብቻ ጎርሾ ለዘላለም የምጠግበው ነገር አለ። ሁሌ የምራበው ሁሌ የምራበው ግን ሁሌ የምጠግበው ነው። ሁሌ ያለ ሁሌ ይመለስልኛል። አፈቅራለሁ፣ ፈቀራለሁ፣ አፈቅራለሁ። በመፈቀር ውስጥ እንግዲህ ብዙ ጥጋብ አለ። እንዲህ ወዳለ ግን ቦታ ሰው መምጣት ይችላል። ተጉዞ እዚህ እኔ የደረስኩት ጋ መድረስ ይችላል። ይሄን ጥጋብ መጥገብ ይችላል። ከገንዘብ ህይወት ከገንዘብ ሲስተም ውጭ ያለው ደግሞ እኛ አሁን ያገኘነው ህይወት ነው ማለት ነው። እዚህ የዚህ ህይወት ባለቤት ፈጣሪ ነው። አጭር ነው። ፈጣሪ አይታወቅም። ደግሞ ፈጣሪ ማን ነው ወደሚል እንዳይሄዱ ማለት ነው። ፈጣሪ አይታወቅም። ፈጣሪን ማወቅ ሳይሆን ዋና የተፈለገው የሚያስፈልገው ፈጣሪ የሰጠውን ህይወት መኖር ነው። እዛው መኖር ውስጥ ከፈጣሪ ጋር ብዙ መስተጋቢ ይኖራል እንጂ እንኳን ፈጣሪ ሰው ራሱን አውቆ ስለማይጨርስ ከእውቀት ይውጣ ሰው ብቻባቸው ህይወቱ ቢገኝ ይኑር። ከዛ በኋላ ከፈጣሪ ጋር ያለውን ነገር ብዙ ግንኙነት አለ ከፈጣሪ ጋር እውቀት ከፈጣሪ ጋር በጣም ጠባብ የሆነች መገናኛ ናት። በጣም ጠባብ ሪሌሽን ናት። እውቀት የምትባለው ነገር በጣም ጠባብ ድልድይ ናት። በጣም ጠባብ መንገድ ናት። ብዙ መገናኛ አለ፣ ከፈጣሪ ጋር እንደ ፍቅር አይነት አሉ፣ ምስጋና አለ፣ ብዙ አለ። ከፈጣሪ ጋር መገናኛ ብዙ ስብናዎች አሉ፣ በጣም ብዙ ማንነቶች አሉ፣ ብዙ ብዙ ሁኔታዎች አሉ። ፈጣሪ ጋር መጀመሪያ የተገናኝ ነው ወይም በፈጣሪ የመጀመሪያው እንትን ለእኔ ምንድን ነው ይሄ በጣም እርቦኝ የነበረውን ብዙ ዘመናት እንግዲህ ምድር ላይ ሲኖር ሰውም ብዙ ዘመናት ሲኖር አጥቷቸው የነበሩትን ነገሮች እንግዲህ እጅ በጅ ችሎ ሰጥቶ ሳገኘው። ስለዚህ እንደሚያስቡት ሩቅ አይደለም። እውቀት አይደለም የሚያደርሰው እዛ ጋ፣ እምነትም አይደለም እዛ ጋ የሚያደርሰው። ወይም ረፍቅር የሚባል እኮ በጣም ትልቅ ትልቅ ነገር አለ ሰው ከፈጣሪ ጋር እንግዲህ አውቆ እውቅና ሰጥቶ ነገርየው ፍቅር እንደሆነ አውቁ ሪኮግናይዝ አድርጎ አክኖሎጂ አድርጎ ነገር እየውን በፍቅር እኮ ይገናኛል ከፈጣሪ ጋር። ፈጣሪን የሚያክል ማፍቀር በፈጣሪ በሚያክል መፈቀር እኮ ይጨርሷል። እንግዲህ እዚች ላይ አንድ ነገር ልጨምርላችሁ። እንደ ሰው ልጅ በተፈጥሮ ከተሰጡ በጣም ከሚገርሙ ነገሮች ውስጥ አንዱ ጣዕም ነው። ጣዕም ለምሳሌ ካፋችን አታልፍም፣ ከምላሳችን አያልፍም። ምላሳችን ብዙ ብዙ አይነት ጣዕሞችን ያውቅም፣ በጣም ብዙ እነዚያን ሁሉ ጣዕሞች ከምላስ ለማያልፍ ጣዕም ከምላስ ካለፈ በኋላ ጉሮሮ ላይ ጣዕም የለም፣ ጨጓራ ላይ ጣዕም የለም፣ ወይ አንጀት ላይ ጣዕም የለም። እዛች ጋ እንኳን ላለ ተጨንቆ ተጨንቆ ስላችሁ፣ እንግዲህ ለንግግሬ ሶሪ ግን፣ አስቡ ያንን ነገር እንኳን ግምት ውስጥ ከቶ ወይም ስሌት ውስጥ ከቶ በሚገርም ጥበብ ቴስት ምላስ ላይ የሚሰራ ፈጣሪ ያለንን እንግዲህ ለምግቡ ተጨነቁ ይለናል ብዬ ማሰቡ ራሱ ትክክል አይደል? አእምሮ ይላለው ሰው እንደ ባለ አእምሮ ሰው ስናስበው ትክክል አይደል? አንድ ነገር ልንገራችሁ። ለምሳሌ ስለ ምላስም ስላነሳው ብዙ አንድ ነገር ልጠቃው ማድረግ የለም ምላስ ከምንም ነገር ጋር ሳይገናኝ ምላስነት ነው ያለው ጣዕሙ አይደል? ወይም ላስት የቀመሰውን ጣዕም ነው ይዞ የሚቀመጠው። ስኳር አስቀምጡበት፣ ስኳር ስኳር ይላል። ወይም ስዊት ስዊት ይሆናል አይደል? ጣፋጭነትን ቴስት ያደርጋል። ጨው አስቀምጡበት፣ ጨውነትን ቴስት ያደርጋል አይደል። ሌላም የተለያዩ ጣሞች ማንጎ አስቀምጡለት፣ ማንጎን ቴስት ያደርጋል። ሙዝ አስቀምጡበት። እኔ የምለው ጣሙ ያለው ሙዝ ጋ ነው ወይስ ምላሱ ጋ ነው? ምላሱ ጋ ኦልሬዲ ጣሙ አለ ማለት ያንን ልክ ከዛ የአንድ ጣም ካለው ጋር ሲገናኝ ያ ጣም ይወጣል እንጂ። ገብቷችኋል? ብላችኋል? የሚገርም ጥበብ ነው። ብቻ ኔ ፖይንቴ ምንድነው እንዲህ ባለ ርቅቅ ባለ የተሰራ በስጋው እኳ የተሰራን ፍጥረት እራስን ቻል ብሎ አንዳንዶቹም እንደሚሉ ተፈተን ብሎ የላከው ነው። አለ ምድር ላይ ተብሎ የሚታሰበው ወራስ እንደዛ ሰው የተፈጠረው ልጅ ሊሆን ነው፣ ልጅ ሆኖ ሊኖር። ልጅ ማለት ሁሉ ነገር ፕሮቫይድ ተደርጎለት በሚገርም ፍቅር ተንደላቆ ተሞላቆ የሚለውን ቃል አስቀምጦ ለጊዜው ተንደላቆ ሊኖር። ስለዚህ አንዱ ጥሪያችን ይሄ ነው፣ ሌላችሁ ነው። ኑ ወደ ፍጥረታዊ ልጅነታችሁ ተመለሱ። አባት አለው ሰው መገኛል። በዚህ መንገድ መታችሁ የህይወትን ትምህርት ተምራችሁ። እንዲያውም ጥሪያችን የሚለው የህይወት ትምህርት ለስብእና ስኬት ስለሆነ አንዱ የስብእና ስኬት ማለት ሰውን በምህረት ከወደቀበት ከፍጥረት መውደቁ አንስቶ ወደ ፈጣሪ ወዳለው ወደ ኦሪጂናል ማንነቱ ወይም ፈጣሪ ወዳለው አሁን ወዳለው ማንነቱ ፈጣሪ ወደ ማረው በምህረት ወደ መለሰው ፍጥረታዊ ማንነቱ መመለስ ይችላል። ይህንንም በፍቅር ጥሪ ነው ጥሪው የፍቅር ስለሆነ ምክንያቱም ምህረት የፍቅር ውጤት ናት። መዳን የፍቅር ስራ ናት። እኛ ተመልሰን አይተነዋል። መላሽ አግኝተን መሀሪ አግኝተን አፍቃሪ አግኝተን ወዳጅ አግኝተን ኃይለኛ ኃይለኛ ወዳጅ ኃይለኛ አፍቃሪ ታማኝ መሀሪ አግኝተን መመለስ ሆኑ። ስለዚህ ያለቀ ውጤት ነው ከምንላቸው አንድ ውጤት ይሄ ነው። ፈጣሪ የሰውን ልጅ በራሱ ፈቃድ በምህረት አንስቶ መዳኑንም በፍቅር ፈጽሞልታል። ይህንንም እኛ በራሳችን በእኛ ሰርቶ አይተናል። ስለዚህ በጣም ደስ የሚል በጣም እርግጠኛ የሆነ ብዙ ትምክህት ያለው የፍቅር ጥሪ ነው ጠራችሁ፣ ሙከራ አይደለም። ለሚቀበል ሁሉ ይህ አለ፣ ይህ ነገር ለሚፈልግ ሁሉ አለ፣ በነፃ ነው። እግዚአብሔር ወይም ፈጣሪ በማዳኑ አይታማም፣ በኃይሉ አይታማም። ምድር እንዳለችው እንደዋሸችበት አይደለም። ሲችል ይችላል ሊያስተላለፍ ይችላል። ማለት ሁሌም ይችል ነበር። መቻሉን ግን የተቀበለ ምህረቱን ግን የተቀበለ መዳኑን ግን የተቀበለ ኃይሉን ግን የሰራለት ወይም እንዲሰራለት በፈቃድ የተገኘለት ስላልነበረ ነው እንጂ ይችላል። ድሮም ይችል ነበር፣ ዛሬ ይችላል፣ ነገ ይችላል፣ ሁሌ ይችላል እና ሰው በጣም ወንደርፉል ክሪኤሽን በጣም በጥሩ ነው የተሰራው ሚገርም ፍጥረት ነው ሚገርም ፈጣሪ ነው፣ በሚገርም ህይወት የሚያኖር እንደ ልጅ አድርጎ የሚያኖር። ስለዚህ ሁላችሁን በወንድምነት ልበል፣ እንደ ወገን፣ እንደ ሰው ወገን በወንድምነት ወይም በፍቅር እጠራችኋለሁ። ኑና የዚህ ነገር ተሳተፉ፣ ይገባችኋል። ፈጣሪ ይገባችኋል ካለ ይገባናል። ስለዚህ በጣም ባበረታታችሁ፣ ሁሉም ቪዲዮዎች ላይ እንደምለው በተለይ በዚህ ሲዝን እኛ የምናወራቸውን ትምህርቶች ብቻ እየሰማችሁ ወይም ከዚህ በምታገኟቸው እውቀቶች ብቻ መከታተላችሁ ብቻ በቂ አይደለም። በአካል መጣችሁ፣ ፊዚክሊ መጣችሁ፣ ትጌላ ህንጻ እዚህ ቦሌ ብራስ አጠገብ ትጌላ ህንጻ ላይ ወዳለው ትምህርት ቦታችን መታችሁ እንድትማሩ በጣም በጣም አበረታታችኋል። ምክንያቱም ለሁላችን የበቃ ፍቅር ገበታ አለ። ሁላችሁም እንድትመጡ ከዚህ የፍቅር ገበታ እንድትቋደሱ ተጋብዛችኋል።